የደብረ ጽዮን ክንፍ አደገኛ ቁማር በላ። ህወሀትን ወደ ስልጣን የመለሱት አራት ቁልፎች። ከሳምንታት በፊት በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ክንፍ የትግራይን ዋና ዋና ከተሞች በመቆጣጠር በጌታቸው ረዳ በሚመራው ጊዜያዊ አስተዳደር ላይ መፈንቅለ መንግስትን ፈጽሟል። የዶክተር ደብረጽዮን ክንፍ የፈጸመው ተግባር ታዲያ በፈረንጆቹ የዘመን ቀመር 2022 የተፈረመውን የፕሪቶሪያውን ስምምነት አደጋ ላይ ጣለና ክልሉንም ወደ ሌላ ግጭት ሊወስድ የሚችል ተደርጎ ተወስዶም ነበር። አሁን ላይ አዲስ ጊዜያዊ ፕሬዝዳንት ያገኘችው ትግራይ የዶክተር ደብረ ጽዮን ክንፍ ከፈጸመው መፈንቅለ መንግስትናም ከጄኔራል ታደሰ ወረደሽው መተጠቃሚ ይሆናል ወይስ ክልሉ ወደ ሌላ ግጭት ይገባል የሚለው የበርካቶች ጥያቄ ነው። ሰላም ጤና ይስጥልን፣ የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን በትግራይ ክልል እየተስተዋለ ስላለው አዲስ የፖለቲካ አካሄድ የምንላችኋለን። እስከ ፍጻሜው አብራችሁን ቆዩ። ጊዜ መግዣ የሆነው የፕሪቶሪያ ስምምነት። ህወሀት በ2022 የፕሪቶሪያውን ስምምነት ከመፈረሙ አስቀድሞ የትግራይ ጦር በኤርትራ ጦርና በኢትዮጵያ መከላከያ ሰራዊት ተደጋጋሚ ጥቃት የሰው ኃይሉ ተመናምኖ በርካታ የጦር መሳሪያዎቹን አጥቶ ወሳኝ ከተሞችን አስረክቦና በአጠቃላይ አንገቱ ላይ ገመድ ገብቶ ሳይወድ በግዱ የፕሪቶሪያውን ስምምነት ተፈራርሟል። የፕሪቶሪያው ስምምነት በ2020 በትግራይ ክልል የተደረገውን ምርጫም ከአፈር ደባልቆ የፌዴራል መንግስትን ወደ ትግራይ ክልል አስገብቶና የትግራይን ታጣቂ ኃይል ትጥቅ ለማስፈታት የተደረገ ስምምነት ነው። የፕሪቶሪያውን ስምምነት የትግራይ ህዝብ እጅ የመስጠት ስምምነት ነው ቢለውም የህወሀት አመራሮች ግን በወቅቱ ማድረግ የምንችለው ብቸኛው አማራጫችን ነበር ከማለት አልፎ የፕሪቶሪያውን ስምምነት ለጊዜ መግዣነት ሊጠቀሙበት እንደሚችሉም በተደጋጋሚ ፍንጭን ሲሰጡ ቆይቷል። የተከፋፈለው ቤት ጌታቸው ከደብረ ጽዮን የፕሪቶሪያው ስምምነት በትግራይ ክልል የሚገኙ ፖለቲከኞችን ብቻ ሳይሆን የአንድ ፓርቲ አባል የሆኑ ግለሰቦችን ጭምር ለሁለት የከፈለ ስምምነት ነበር። የመጀመሪያው ከህወሀት የተከፈለው ክንፍ በጌታቸው ረዳ የሚመራው ክንፍ ሲሆን በስሩም የቀድሞውን የኢትዮጵያ ጦር መሪ ጄኔራል ጻድቃን ገብረ ትንሳኤን የያዘ ነው። በኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፍ ያለው የክንፍ በትግራይ ውስጥ አዲስ የፖለቲካ አስተሳሰብ በመፍጠር ከፌዴራል መንግስት ጋር መስራትን አላማው ያደረገ ሲሆን የህወሀትን የቀድሞ አሰራርም የማይቀበል ክንፍ ነው። ይህ ክንፍ በከተማው ህዝብ፣ በተማረው ህብረተሰብና በወጣቱ ድጋፍ አለው ይባላል። የደብረ ጽዮን ክንፍ የቀደመውን የህወሀት የማርክሲስት ሌኒኒስት አስተሳሰብ የመቀጠል ሀሳብ ያለው ሲሆን ሰጥቶ የመቀበል አካሄድንም አይደግፍም በገጠራማው አካባቢ ያለውን ህብረተሰብ በመያዝ ነው። ህወሀት ቀድሞ የዘረጋውን ትስስር በመጠቀምም በትግራይ ክልል ያለውን የበላይነት ለማስቀጠል የሚያልም ክንፍም ነው። ከባዱ ቁማር። በዚህ ሁሉ ውስጥ ታዲያ የዶክተር ደብረጽዮን ክንፍ በትግራይ ክልል ያለውን አቅም በሙሉ በመጠቀም በክልሉ አሸናፊ የሚያደርገውን ቁማር ተጫውቷል። በትግራይ ክልል ያለው ሁኔታ በኦሮሚያና አማራ ክልሎች ካለው ሁኔታ በተለየም ህዝቡና ህወሀት እንደ አንድ አካል ሆነው የሰሩባቸው አመታት ይበዛሉ። የትግራይ ህዝብም ህወሀትን የእኔ ፓርቲ ብሎ ሲጠራው መስማት የተለመደ ጉዳይ ነው። አስራ አራተኛው የህወሀትን ጠቅላላ ጉባኤ በመጠቀምም የደብረ ጽዮን ክንፍ በትግራይ ክልል ያለውን ተቀባይነት ከፍ አድርጓል። ከዚያ ወዲህም በክልሉ ያለውን የታጠቀ ቡድን ድጋፍ በማግኘት ቀለል ያለ መፈንቅለ መንግስት በመፈጸም የመቀለ ከተማን ጨምሮ በርካታ ከተሞችን በቁጥጥር ስር በመዋል የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ወደ አዲስ አበባ እንዲሸሽ አድርጓል። በክልሉ ያለው ወጣትና የተማረ ኃይል ለጌታቸው ረዳ ድጋፍ እንዳለው ቢታወቅም ይህን ድጋፉን ይዞ ወደ አደባባይ በመውጣት ጊዜያዊ አስተዳደሩን ከደብረ ጽዮን ክንፍ ሊያድነው አልቻለም። በኋላ ላይም የደብረ ጽዮን ክንፍ የክልሉን መገናኛ ብዙሃኖች በመቆጣጠር በከተማ አካባቢ ላይም የበላይነትን ለመውሰድ ጥረት አድርጓል። ቁማሩ ሊሳካ የሚችልባቸው ምክንያቶች፣ የትግራይን ጊዜያዊ አስተዳደር ከስልጣን መወገድ ተከትሎ የትግራይ ኃይሎች በአሁኑ ጊዜ ወደ አንድነት መምጣት የቻሉ ሲሆን ይህም የክልሉ ሙሉ ትኩረት በውስጣዊ ግጭት ከማተኮር ይልቅ በውጫዊ ኃይሎች ላይ ትኩረትን እንዲያደርግ ያደርገዋል። የኢትዮጵያ ፌዴራል መንግስት በአሁኑ ጊዜ በኦሮሚያና አማራ ክልሎች ግጭት ውስጥ መሆኑን ተከትሎም ከህወሀት ጋር ሊደራደር የሚችልባቸው ዕድሎች ይኖሩታል። በተለይም ህወሀት ነፍጥ ካነሷም የፌዴራል መንግስት ሶስተኛ ግጭትን ለመከላከል ሲል ወልቃይትን ለትግራይ የሚሰጥበት እድል አለ። የደብረ ጽዮን ክንፍ የትግራይ ታጣቂ ኃይሎች በተለይም የቲዲኤፍ ድጋፍ ያለው መሆኑን ተከትሎ ክልሉ ወደ ግጭት ቢገባ ብዙም የሚያሰጋው ነገር የለውም። በተጨማሪም ህወሀት የፕሪቶሪያውን ስምምነት አለመፈጸም ተከትሎ በዓለም አቀፍ ደረጃ ላሉ አካላት ጉዳዩን ሪፖርት በማድረግ በፌዴራል መንግስት ላይ ጫናን ማሳደር ይችላል። ቁማሩ ሲከሽፍ ምን ይከሰታል? የደብረ ጽዮን ክንፍ የቆመረው ቁማር ቢከሽፍ የትግራይ ክልል ወደ ሌላ ጦርነት የመግባት እድሉ እጅጉን የሰፋ ነው። ከአንድ ሚሊዮን በላይ ሰዎች ያለቁበት የትግራይ ጦርነት ዳግም ከተጀመረ ደግሞ ከየትኛውም አካባቢ በለጠም የትግራይ ክልል የጦርነቱ ገፈት ቀማሽ መሆኑ አይቀሬ ይሆናል። የደብረ ጽዮን ክንፍ ጊዜያዊ አስተዳደሩን ከስልጣን ማስወገድ ቢችልም ጌታቸው ረዳን የሚደግፈው ኃይል አሁንም ድረስ በትግራይ ክልል ውስጥ አለ። በተለይም ወጣቱና የከተማው ህብረተሰብ ከህወሓት ጋር ግጭት ውስጥ ሊገባ የሚችልበት እድሉ ሰፊ ነው። የፌዴራል መንግስቱም ቢሆን እንደ ነዳጅና የእርዳታ ቁሳቁሶችን ጨምሮ የክልሉን በጀት በማቋረጥ የህወሀት ክንፍን ብሎም ትግራይን ከዚህ ቀደም እንዳደረገው በከበባ ውስጥ ሊያቆያት ይችላል። ሌላኛው የህወሀትን ክንፍ የሚያሰጋው ጉዳይ አጋሮቼ ይሆናሉ ብሎ ያሰባቸው የአማራ ፋኖና የኤርትራ መንግስት ከትግራይ ጋር እስከምን ድረስ ሊጓዙ ይችላሉ የሚለው ሲሆን፣ ሁለቱ ኃይሎች ከትግራይ ጋር ያላቸውን የጥቅም ግጭት ወደ ኋላ በመተውስ ትግራይን ሊተባበሩ ይችላሉ ወይ የሚለው ሌላኛው ጥያቄ ነው። አሸናፊው ቆርጦ ያለ የለት ቁማር የቲዲኤፉን መሪ ጄኔራል ታደሰ ወረደን የክልሉ ጊዜያዊ ፕሬዝዳንት አድርጎ የሾመው የፌዴራሉ መንግስት በትግራይ ያለውን ሁኔታም ወደ ሰላም ከማምጣት ይልቅ በይደር እንዲቆይና ይበልጥ እንዲጋጋል የተወ ይመስላል። የተፈናቃዮች አለመመለስ፣ የወልቃይት ጉዳይ ነው፣ ሌሎችም በርካታ ያልተመለሱ ጥያቄዎች ነገሩን ይበልጥ እንደሚያባብሶም ያሰጋል። የትግራይ ሁኔታም የጦሩ ድጋፍ ስላለ ብቻም የፖለቲካ ድል እንደማይመጣ ማሳያ ሲሆን፣ የደብረ ጽዮን ክንፍም ይሄንን በመረዳት ይመስላል ከቅርብ ጊዜ ወዲህ የቀደመውን ኔትወርክ ዳግመኛ ትግራይ ላይ ለመጠቀም የወሰነው። የህወሀትን የቀደመ ሌጋሲ በማፍረስ የተሻለች ኢትዮጵያን ብሎም የተሻለች ትግራይን ለመፍጠር የወሰነው የጌታቸው ረዳ ክንፍ ደግሞ አሁንም ድረስ በትግራይ ክልል አልተሸነፍኩም እያለ ይገኛል። የጌታቸው ረዳ ኔትወርክ ህወሀትን እንዴት ይጋፈጣል? የደብረጽዮን ክንፍ የጌታቸው ረዳን ክንፍ አሸንፎ ዋና ዋና የሚባሉ ነገሮችን በቁጥጥር ስር ቢያውልም በትግራይ ክልል ያለው ወጣት፣ አንዳንድ የጦር ጄኔራሎችና የተማረው ህብረተሰብ አሁንም ድረስ ለጌታቸው ረዳ ድጋፍ አለው። ይህ የጌታቸው ረዳ ድጋፍ ታዲያም በትግራይ ክልል ውስጥ እንዴት የህወሀትን የበላይነት ሊቋቋመው ይችላል? አንድ፣ አዲስ የፖለቲካ አካሄድን መፍጠር። በጌታቸው ረዳ የሚመራው የፖለቲካ ክንፍ ከህወሀት በመውጣት የራሱን አዲስ የፖለቲካ ፓርቲ በመፍጠር የህወሀትን አካሄድ በመቃወምና የፕሪቶሪያውን ስምምነት በመቀበል ህወሀትን ሊፋለም ይችላል በክልል ውስጥ ያሉ ወጣቶች ዳያስፖራውና በህወሀት አገዛዝ የተማሩ ሰዎችን በመያዝም ይበልጥ ጠንካራ የሚሆንበት እድል አለው ሁለት ከፌዴራል መንግስትና ዓለም አቀፉ ህብረተሰብ ጋር መስራት የፌዴራል መንግስትም ሆነ የምዕራብያን ሀገራት በትግራይ ክልል ጦርነት የማይፈልግ ኃይል እንዲኖር ፍላጎት አላቸው። ይህን አካሄድ በማጠናከርም የጌታቸው ረዳ ክንፍ ራሱን ይበልጥ ሊያጠናክር ይችላል። የፌዴራል መንግስትና የዓለም አቀፉ ህብረተሰብም በዋና ተደራዳሪነት እንዲቀበላቸው የማድረግ አቅምን የመፍጠር እድሉ አላቸው። ሶስት የህወሀትን ደካማ ጎኖች መጠቀም። የደብረ ጽዮን ገብረ ሚካኤል ክንፍ ካለበት የኢኮኖሚ ችግር አንጻር ትግራይ ክልልን የማስተዳደር አቅሙ አነስተኛ ሲሆን ይህን ደካማ ጎን የጌታቸው ክንፍ ከፌዴራል መንግስቱ ጋር በመሆን ለራሱ ጥቅም ሊያውለውም ይችላል። በትግራይ ክልል ያሉትንና የህወሀትን አካሄድ የሚቃወሙ የጸጥታ ኃይሎች በመጠቀምም የጌታቸው ረዳ ክንፍ ህወሀትን የማስጨነቅ አቅም አለው። አራት ሚዲያና ወጣቱን ማሰለፍ። በትግራይ ያለው ወጣት በብዛት አዲስ አስተሳሰብን የሚፈልግ ሲሆን፣ ይህን ወጣት በማኅበራዊ ሚዲያ ዘመቻዎች በማንቃት ለህወሀት የእግር እሳት እንዲሆን ማድረግ ይቻላል። ባለም አቀፍ ደረጃ ያሉ የመገናኛ ብዙሀንን በመጠቀምም በህወሀት ላይ ዓለም አቀፍ ጫናን መፍጠርም ሌላኛው አማራጭ ነው። አምስት ከሌሎች ተቃዋሚ ቡድኖች ጋር መጣመር የጌታቸው ረዳ ክንፍ በትግራይ ክልል ውስጥ ያሉ እንደ ሳልሳይ ወያኔና ሌሎችም የፖለቲካ ፓርቲዎች ጋር ጥምረት በመፍጠር ህወሀትን መቃወም ይችላል። በተጨማሪም በደብረ ጽዮን ክንፍ ውስጥ ያሉ ፖለቲከኞችን ማስኮብለልና ወደ ራስ መቀላቀል የጌታቸው ረዳ ክንፍ ሊጠቀመው የሚችለው ሌላኛው አማራጭ ሊሆን ይችላል። እንደ ማጠቃለያ ይህንን እንበል፣ የደብረ ጽዮን ክንፍ በትግራይ ክልል በተለይም በገጠራማው አካባቢ ያለውን ድጋፍ መቁረጥ እጅግ በጣም ከባድ ቢሆንም የጌታቸው ረዳ ክንፍም ግን ከዚህ ቀደም ታይቶ በማይታወቅ ሁኔታም ከህወሀት ጋር ሊያፎካክር የሚያስችል ድጋፍን በትግራይ ክልል አግኝቷል። ታዲያ በቀጣይነት የጌታቸው ረዳ ክንፍ ያገኘውን ድጋፍና የህዝብ ፍላጎት በአግባቡ መጠቀም ከቻለም ህወሀት ብቸኛው ኃይል ሆነው የመቀጠል ዕድሉም እጅጉን የጠበበ ነው። ነገሮች ከቁጥጥር ውጭ ከሆኑ ግን ሁለቱም ኃይሎች አሸናፊ ሳይሆኑ የትግራይ ህዝብ ሌላ ሰቆቃ ውስጥ ሊገባ የሚችልበት እድልም አለው። የዛሬውን በዚያ በቃን። ሰናይ ጊዜ ይሁንላችሁ።